አረብ ሀገር ላይ 11 ሰው ህይወቱ ያልፏል። ሰው በቀን በቀን ውስጥ አረብ ሀገር ላይ የሞት ፍርድ የተፈረደባት ልጅ ነበረች። 38 ሚሊዮን ብር ሰብስበን ከሞት አድናታታል። አረብ ሀገር ካሉ እህት ወንድሞቻችን የሚያሳዝንክ ነገር ምንድን ነው? ትክክለኛ ድካምን የምታውቂው አረብ ሀገር ባሉ ሴቶች ነው። እድሜያቸውን እንደ ሻማ እያቀለጡ ለሌላው ብርሃን የሚኖሩ ጀግና ሰዎች የት ናቸው ብትይኝ፣ አረብ ሀገር ነው ያሉት። ወይ ሞት ወይ ደግሞ ሞትን አሸንፎ እዛ ጋር መድረስ። በቀደም 150 ሰው ሞተዋል። ከባድ ድርጅታችንን ከከፈትን እንኳን በዚህ አንድ ወር ውስጥ ከዱባይ ስድስት አስክሬኖችን ተቀብሏል። ማንም ሰው ፈልጉ ሀገሩን ጥሎ አይወጣም፣ ባህር አይሰደድም፣ መራብን አይመርጥም። ለቤተሰብ እንግዲህ ልጅሽ ሞታለች ተብላ የምትጠብቅ እናት ሶስት ወር ስትጠብቅ በሞት ውስጥ ማለት ነው። 80 ፐርሰንቱ የክፍለ ሀገር ልጅ ነው ስደት ላይ ያለው ታምኛለች። ሳዑዲ አረቢያ ላይ ብቻ 480 ሺህ ሰው ህገ ወጣለም መንግስት የሚያውቀው ይው አረብ ሀገር ሄደው ውጭ ወጥተው ፀሐይ ያላዩ ብዙ እህቶች አሉ። ብዙ ጊዜ ሴት እህቶቻችን በአንዳንድ ወንድሞቻችን ይጎዳሉ። ገንዘባቸውን ይልካሉ፣ ይበላሉ እና አላፈቀሩት ሰው ምናምን ማይሆን ነገር ራቁታቸውን ቪዲዮ ምናምን በቃ አላደል። በፍቅር ጊዜ ትታወራያለች። ዘፈንሽም እንዲታይ ፊልምሽም እንዲታይ ረጅሙን ሰዓት ይዘው የሚከታ አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ ውድና የተከበሯቸው ተመልካቾቼ፣ እንዴት ናችሁ? ሰላም ናችሁ? ከኔ ግን ሐምዱሊላ። አለች አናዳዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ፣ ዛሬ እንግዲህ በትንሹ ቀንጨብ ቀንጨብ አድርጌ የአረብ ሀገር በመደም ሽና ውሎዬን ላሳያችሁ ነው። የመደም ቅመሞች ላይክ እያደረጋችሁ፣ እውነቴን ነው የምላችሁ። አንድ አይነት ህይወት እንደኔ ምርር ያለው ማለት ነው። ሁልጊዜ አንድ አይነት ህይወት ማለት ነው። ከጧት እስከ ማታ ከወር እስከ ወር ከአመት እስከ አመት አንድ አይነት ህይወት አንድ አይነት ህይወት ማለት እንግዲህ ከእንቅልፋችሁ ተነስታችሁ ክሎሮክስና መክኒሳ ይዛችሁ ወደ ሽንት ቤት የምትሮጡ ከእንቅልፋችሁ ተነስታችሁ ዶሮ ክትከታ እንደኔ ደግሞ እንደምታዩት እንግዲህ ከቀን እስከ ቀን ይሄው ነው ስራዬ ማለት ነው። እውነቴን ነው፣ በጣም ነው ያስጠላኝ፣ በነገራችን ላይ እና እንግዲህ እንደ ባሪያ ትሰራለህ እንደ ንጉስ ትኖራለህ የሚል አባባል አለ። የተሳሳተ አባባል ማለት ነው። ለምሳሌ እኛ የአረብ አገር ሰዎች የሰው አኗኗሪ እኛ ሳንኖር ለሰው ነው የምንኖራው ማለት ይቻላል። በጥቅም ለምን ካላችሁ በቃ እንሰራለን። ይሄው ነው እንግዲህ የኛ ህይወት፣ ይሄው ነው የኛ ህይወት። እና እንግዲህ ዳይ ወደ ስራ እንግዲህ ዛሬ ቀንጭብ ቀጭብ እያደረኩ ስራዬን ተከታተሉልኝ። ወደፊት ማለት ነው። ወደፊት አስተምራቸዋለሁ ሙያ ግን ሴትዬ ይህንን ቪዲዮ ያየሽ ቀን እውነቴን ነው። ከሻንታ ሽንጠለለሽ ውጭ ባከቤቴ ነው የምትለኝ። ያውን የማሰራውን አላሳይም ዝም ብዬ ቀጭብ ቀጭብ እያደረኩ ነው እንጂ እና የዚህን አሰራር ግብራቱ ለሰው እንዴ አላሳይ ለሰው እንዴ አላስተምር አማና ብለኛለች ማለት ነው። እዚህ ሀገር ላይ ተመልካቾች ተመልካቾች እስኪ ፍረዱኝ፣ እስኪ ፍረዱኝና እንግዲህ እንደዚህ እየሰራሁኝ እኛ የአረብ አገር የመለም ክማሞች እንደዚህ ነፍተን ጥረን ግረን እግራችንን እስከሚያብጥ ወገባችንን እስከሚንቀጠቀጥ እንደዚህ ቅጥል ብለን ሰርተን ቅጥል ብለን ሰርተን ማለት ነው። አሁን እኔ የሚገርማችሁ እንደዚህ ተቃጥዬ የሰራሁት ደሞዝ የት እንደሚገባ ለየት እንዲሁ ገና ቅድ ወጥቶበታል አይገርምም። እና እንግዲህ የኛ ህይወት በቃ እንደዚህ ነው። እንሰራለን፣ እንለፋለን፣ እንደክፋለን፣ እንደክማለን በቃ የላባችን እንዲታማችንን ውጤቱን አናውቀውም ማለት ነው። እና እንግዲህ ዛሬም እንደተለመደው ከመደም ኩሽና ነው እንግዲህ እና በዛው ሙያ እየተማራችሁ እያያችሁ። እሺ፣ ይጠቅማችኋል ለክፉ ቀን ተመልካቾች፣ ይጠቅማችኋል ለክፉ ቀን። እና ማለት ነው እንደዚህ ለፍተን ለፍተን ለፍተን መጨረሻ ምን እንባላለን መሰላችሁ? የረባ ግር ሴት ከውስ፣ የረባ ግር ሴት እብድ፣ የረባ ግር ሴት በሽተኛ እንዴ በሽተኛ መሆን የነሰነ፣ እንዴ በሽተኛ መሆን የነሰነ እና በሽተኛ ባን ሆነ ራሱ ይገርመኝ ነበረ። ስንት ችግር ስንት መከራ ተቋቁመን ነው እንደዚህ የምንሰራው? እውነቴን እኮ ነው። ሀሳብ ጭንቀት፣ ሀሳብ ጭንቀት፣ ከዛ ደግሞ የቤተሰብ ናፍቆት አለ። ከዛ ደግሞ ብቸኝነት አለ፣ ድካም አለ፣ ብስጭት አለ፣ ንዴት አለ፣ ይከፋና፣ ስንቱን እንደው ስንቱን ነው የቻልነው። ወላሂ ነው ማለት ነው። እውነቴን ነው እኮ ለምሳሌ እናንተ አሁን እስኪ የራሳችሁን ከሰው ጋር ተደብለ ከሰው ጋር ተደባልቃችሁ ያሳለፋችሁት ጊዜና ከሰው ቤት ያኔ ከአረቦች ቤት ብቻችሁን ስራ እየሰራችሁ የምታሳልፉት ግን ጊዜ እስኪ አመጣ እናመዛዝ። ከሰው ጋር የምታሳልፉት ጊዜ እኮ በቃ አታስቡም፣ አትጨነቁም። ለምን ታስባላችሁ? ለምን ትጨነቃላችሁ? በተለይ የሀገር ሰው ምናምን ጋርማ ስትገናኙ የፈጣሪ ያለ የሀገራችሁን ትስታታውራላችሁ፣ ምናምን በቃ ሀሳብ ጭንቀት ምናምን አይምሯችሁ በሀሳብና በጭንቀት አይወጠርም ማለት ነው። እና እኛ እንግዲህ ስራችንን እየሰራን ሰዎቹን ሲያበሳጩን እንደ ብቻችንን እያወራን እያነጋገረን እንኖራለን። ብቻችንን እንግዲህ ከብረድስት ጋር ነው። እኔ ሳወራ የምውለው ከብረድስት ጋር ነው። ሳጋጨውም ሲያጋጨኝም የምውለው ማለት ነው እና እና ወደፊት ምን እንደምሆን አላውቅም። እውነቴን ነው የምላችሁ በነገራችን ላይ አንድ አንድ ጊዜ ራስን መጠበቅ ግዴ ነው። ስለዚህ ራሳችሁን እየጠበቃችሁ ስሩ የመዲያም ቅመሞች እና ደግሞ በዚህ አጋጣሚ ያው ስራ እስከሆነ ድረስ መስራት ነው። ምክንያቱም ስራ ጥቶ የሚሰቃይ ስራ የሚፈልግ ብዙ ሰው አለ። አሁን በዚህ ሰዓት ስራ ጠፍቷል። ሳውዲ እና የመን ስራ ማማረጥ ነው። ብትሄዱትም ያው ነው፣ ብትሄዱትም ያው ነው። መጠግረር ነው፣ መጠግረር ነው። የሚገርማችሁ እኔ ግን እድሌ ነው። እውነቴን ነው የምናችሁ፣ እድሌ ጥምም ያለቅልም ያለኝ አረብ ሀገር፣ እኔም ሴት ቤት ዳረቅ ነኝ ዳረቅ ነኝ። እውነቴን እኮ ነው የምላችሁ ለምን ካላችሁ በቃ አደርጋለሁ ነው አረጋዋለሁ ነው እሰራለሁ ነው እሰራዋለሁ ነው። ምንም አይሆንልኝም አይሰካልኝም የሚል ነገር አልወድም። እና በዚህ ይሄ ይህ ነገር እያለ መጨረሻ የምን እንዲሆን አላቅም። ከአቅሜ በላይ የሆነ ስራ ነው የምሰራው። በዛ በሄደው በዚህ በሄደው በቃ ያው ነው ይኸው ነው እኔ እንዲሁ ሰዎቹ ጥሩ ሰዎች ሲሆኑ ከሆኑ የስራው ብዛት ልነግራችሁ አልችልም። ስራ የሌለው ቤት የገባሁ እንደሆነ የሰዎቹ ክፋት እምባ የለም ደም ያስለቅሳሉ። የሰዎቹ ክፋት ሲያናግሩኝ አይን አይን አይን ካላየሽ ይሉኛል እ ሲጠሩኝ አቤት ብዬ ሂጄ ከፊታቸው ከፊታችን ካልቆምሽ ይሉኛል። ስራ ቀለል ያለበት ቤት የገባሁ እንደሆነ ማለት ነው እንገብቷችኋል እና እድል እድል እድል ነው እንግዲህ ምንም አድርጋችሁ በዛም በሄዶ በዚህም በሄዶ ልፋት ነው። ስለዚህ እንግዲህ ሸቀለ ሸቀለ አድርገን ነው ወደ ሀገራችን። መቼ ነው ግን እዚህ ቤት እዚህ እዚህ እዚህ አረብ ሀገር የምንላቀቀው? እምነቴን እኮ ነው ሳስበው ማለት ነው ሀገሬ ልቅ በዓልና ሳስበው ደግሞ ኢትዮጵያ የምትባል ሀገር ማ አልሄድም እላለሁ ወገን እና እዚሁ ማርጀት የመበስበሽ ነው። እሺ ኢትዮጵያ ነስጣለች ወይ ሀገር አለ ይሄ ሀገሬ አልገባም ብዬ ምናምን ማለት ነው ሳረጅስ ሳረጅስ አሁንስ አሁን እምኮረጅ እችላለሁ ነገራችን ላይ እና ሳረጅ የት ልሄድ ነው፣ ነው የኔ ጥያቄ። የት ልሄድ ነው? እስኪ ጥያቄ ማነሱልኝ ታረሰ ከነዲያችሁ ነው የምር። ሀገሬ በጣም ነው የሚናፍቀኝ። ግን የወጣንበት አላማ አላማው ግን መቼ ነው የሚሳካው? መቼ ነው የሚሳካው? እውነት ዱንያ አትሞላም። ለፋሁት ለፋሁት ለፋሁት እና ስራም ደግሞ ይሄው ከላይት ከላይቱ ላይ ከላይት ከላይቱ ላይ ይላሉ። ከጧት እስከ ማታ የዘንድሮው ረመዳን የፈተና ቀን ነው። የምሬን ነው ማለት የፈተና ቀን ነው። የዘንድሮ ረመዳን የጽምቱን አላወኩም፣ ያደረኩትን ኢባድ ያላወኩም የለም ደም ሲጀምር እና የሰው ቤት ነው። የት የት የት የት የራሴ ቤት ቢሆን ኦኬ። የሰው ቤት ነው እና እንግዲህ የዛሬው ትዛዜ፣ ይህንን ይመስላል። አላያችሁት ሞድ ህላዝም ይህን ሰርቼ ብቻ እንግዲህ እንደምታወተው ናት። ከዛ ደግሞ ምግብ አለ ምግብ አለ። ይገርመ እንዲህ ነው እንግዲህ የሰው ቤት፣ የሰው ታዛዥ፣ የሰው ታዛዥ መሆን እንደዚህ ነው። በቅንጭላት ሽኩሚ ብሉ፣ በቅንጭላት መቆማችን ነው ማለት ነው። እና ላይክ እና ሰብስክራይብ እያደረጋችሁ ተመልካቾች ለምንድን ነው ላይ ከማታደርጉት ግን ለምንድን ነው ማለት ምን ምን ምን ምን አይነት ቪዲዮ ነው የምትፈልጉት እየተመለከቀኩ ከሆነ ጠብቁኝ ወደፊት ማለት ነው ወደፊት ጠብቁኝ ምን ምን አይነት ቪዲዮ ላይ እንደምመጣ ማቾ ሰናንት ሙያት ወዱ ወሬም የምትወዱት ታመተው ወስዱ አሁን ደግሞ እዚህ ጋር ሶስት ሶስት እያዘጋጁ ነበር ነገማን ለነገ ትእዛዝ ለጁማ ሰባት ነው የታዘዝኩት። የሚገርማችሁ የዚህ አይነት ሶስት ነበር አንድ የተጨመረ አራት፣ ከዛ ደግሞ እንደምታዩት የዚህ አይነት ደግሞ ሁለት ደግሞ ሌላ አንድ ያለ፣ ለነገ ጁማ ሰባት ማለት ነው። ኩላሌቴ ነው የሚፈነደው ዛሬ እማኑ እና ኩላሌቴ መፈንዲያቱ ነው። ዱአ አድርጉልኝ፣ የምር ዱአ አድርጉልኝ። አላህ የእርፈት እንጀራ እንዲሰጥ ይስጥሽ እያላችሁ፣ ያረብ ከመዲያም ኩሽና ያውጣሽ እያላችሁ የምር ነስልችት ግን አንደንድ ጊዜ ድዋ ይዘገያል። የምር ምከነው ምላቸው የረቢ ከእንደዚህ አይነት ህይወት ገላግለኝ ሀገሬ የራሴን ስራ ያውየት ብትሄዱ ሰርታቸው ነው ዞሮ ዞሮ የምታድሩት ሰው ላ ሳይሰራ አይኖርም ሳይሰራ አይኖርም። ለፍቶ ጥሩ ግሮነ መኖር ያለባት እና ለፍታችሁ ያገኛችሁት ነገር ደግሞ ደስ ይላል።